ስወልድ ያው ልጅን የማየት ግዴታ ስላለብህ መተት አያለ ከዛ ውጭ በቃ አለቀ። ከዛም ለልጅ የሚያስፈልገውን ነገር ከማረ ካለብህ ታደርጋለህ። እሱም ግዴታ አክስቡና ማለት ነው። አለቀ በቃ የምናስፈልገበት ወይም ደግሞ አንድ የሚያደርገን ጉዳይ እሱ አይደለም። እዛ ጉዳይ ላይ አንድ ሆናለ። ከዛ አንተ የራስህን ሕይወት መኖር ችላለ፣ እኔም የራሴን ሕይወት መኖር ችላለሁ። ሲጀመር አሁን እኮ አንተ የራስህን ላይፍ ጀስት እየነወከ ነው አይደለ? ወደ እኔ መመለስ ምንም አያስፈልግም። ይሄ ምንም ፖይንት ለስ ነው፣ ገባ? ስለዚህ አንተ ወደ ራስህ ህይወት ባለህበት ሰዓት ወደዚህ ወደዛ ወደዚህ ወደዛ ማለቱም ተገቢ አይደለም። አሁን ባለህበት ህይወት የራሴን ኑሮ ኖር፣ እኔም የራሴን ኑሮ ኖር አለው። ከተለያየን ምን አደርጋለሁ እችለዋለ። አብረን ባለን ጊዜ ብዙ አሳልፈ አይቆጨኝ ምን እሶይ በቃኛ ከተለያየን ምን አደርጋለን? እችለዋለን አብረን ባለን ጊዜ ብዙ አሳልፈን፣ አይቆጨኝ ምኔ እሶ ይበቃኛል። ሰላም፣ ሰላም፣ ሰላም፣ ሰላም ውድ ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። ቤተሰቦቼ ዛሬም እንግዲህ ተመልሰን ወደ እናንተ መታንላችኋል ከአብይል ጋር ዛሬ እንግዲህ የመጣንበት ጉዳይ ምንድነው? ቤተሰቦቼ ስለ አንዳንድ ነገሮች መነጋገር ስላለብን ነው። እንግዲህ በዚህ ሳምንት አይታችኋል፣ ደስ የሚል ፕሮግራም ነበረን። በቀደም ሰርፕራይዝ አድርገውናል እና ጥጌ፣ እግዚአብሔር ይመስገን የወንድ ልጅ አባትም ሆኜላችኋለሁኝ እና በዚህ ደግሞ በጣም ደስተኛ ነኝ። ሁሉም ሰው ደስ ብሎታል። የኔ የፍላጎቴም ነው የተሳካው። እኔ ወንድ ልጅ እፈልግ ነበር። የመጀመሪያ ልጅ ወንድ ልጅ እንዲሆን ነበር ምኞቴ እና ምኞቴም ተሳክቶልኛል። ደስ ብሎኛል። እግዚአብሔር የልቤን አይቶ ማለት ነው እና ያው እግዚአብሔር የልባችሁን መሻት ይሰጣችኋል ነው የሚባለው እና ለእኔም ደግሞ እግዚአብሔር የልቤን መሻት አይቶ ነው የሰጠኝና በጣም ደስተኛ ሆኛለሁ። በእነዚህ አይነት ጉዳይ ሌላው ግን ቤተሰቦች እኔ ከሩታ ጎን ሆኜ እስክትወልድ ድረስ አብሬያት በሆነ በጣም ደስ ይለኝ ነበረ ግን ደግሞ ሩታ በዚህ ፍቃደኛ ልትሆነልኝ አልቻለችም። አብሬያትም እንደሆነ አልፈለገችም። ያለኝ አማራጭ ወይ ቀኗ ሲደርስ ወይንም ስትወልድ ነው እሷን ማግኘት የምችለው ማለት ነውና በምንም አይነት መንገድ ሳወራት ፍቃደኛ ልትሆነልኝ አልቻለችም እና ዛሬ የመጨረሻ ውሳኔ እሷን መሰናበት ስላለብኝ ቸው ብያት እኔ ወደ ሚሄድበት ይሄዳለኝ ማለት ነው፣ ቤተሰቦች እና ለሰናበታትም ጭምር ነው የመጣሁት። ፈቃደኛ ሆና አብሬያት እስክትወልድ ድረስ ወልዳም አብሬያት ብሆን ደስ ይለኝ ነበረ። ያንን ደግሞ ፍቃድ ማግኘት ስላልቻልኩኝ የግድ ያለኝ አማራጭ መሄድን ነው እና ዛሬ አካባቢ ልምሆነም ሩታን ተሰናብተናት መሄድ ይኖርብኛል ማለት ነው። ሰዎች ከዛ በፊት ያው የጀመርኩትን ፕሮሰስ ነበረ። ምናልባት ካያችሁ እግዚአብሔር ካሳካው ወደዛ ምት መረገብ አሉ እያሉኝ፣ ግን ደግሞ ያም የሆነው ቢያንስ ልጅን አቅፍ አይቼ ነው የሚሆነው ማለት ነው። እና በፊት የወሰንኩት ውሳኔ ወዲያው ለመሄድ ነበረ። ግን ደግሞ አሁን ላይ አንዳንዴ የሆነ ጉጉት ያደርባቸዋል አለ እግዚአብሔርም ብላቸው፣ አሁን የልጅ ጉጉት ምናምን ነገር ሶፍትዌር ላይ አድሯል እና ልጄን እስከማይ በጣም ጓጉቻለሁ። እና ወደ ውጭ ሀገር በሄድ እንኳን ልጄን አይቻ ያቅፌ ስሜ ነው ሄድ ምፈልገው እና ለጊዜው ግን ከዚህ በኋላ ስለማንገናኝ ሰው ብቻ ትሄዳለኝ ማለት ነው። እና ቤላ የሚጀምራቸው ነገሮች ካለ አቤለማ አብሮ ይሄዳል ብዬ አስባለሁ። ሰላም ቤተሰቦች እንዴ ናችሁ? እኛ ለን እግዚአብሔር ይመስገን፣ እናንተ እንደናችሁ? በያላችሁበት ሰላም ጤና ብስት ይበላችሁ። በመጀመሪያ አብርሽ አንተንም ሩታንም እንኳን ደስ አላችሁ። እናንተ ብቻ አይደለም የተደሰታችሁት እኛ በዙራችሁ ያሉ ሰዎች ናቸው የተደሰቱት። ቤተሰብ ተደስተዋል። ሁሉም ሰተው ተደስቷል። እና ይሄ ልጅ በረከት ነው። አይታወቅም ምናልባት በሱ ምክንያት አንድ አንድ የሚያደርጋችሁ ነገር አለ። አንድም ልትሆኑም ትችላላችሁ፣ አንድ ቤትም ልትሆኑ ትችላላችሁ። አይታወቅም እና እግዚአብሔር ወደ ድሮ ፍቅራችሁ ይመልሳችሁ በዚህ ልጅ ምክንያት። ሌላ ምንም የምለው ነገር የለም። ያው ብዙ ነገር ሞክረናል፣ ብዙ ነገር አድርገናል። ግን ደግሞ አይታወቅም በዚህ ልጅ ምክንያት አንድ ቤት ውስጥ የምትኖሩበት ጊዜ ይመጣል። እሱን ነው ማስበው እና እኔም ሁላችንም ተደስተናል። በእናንተ እናንተ ብቻ አይደለም የተደሰታችሁት አንድ ላይ ሆነን ሩታ ወልዳ እስክትገላገል ልጅን አቅፈ እሷም ልጅዋን ስማ አንድ ላይ ሆነን ብንሄድ ደስ ይለን ነበረ። ግን ደግሞ አንዳንድ ያልተመቻቹ ነገሮች አሉ እና እሱ ነው እንጂ ሌላ አንድ ላይ ሆነን ሩታ ወልዳ ምናምን ብንመለስ ደስ ይለን ነበረ። ግን ደግሞ ያው ያልተመቻቹ ጊዜያቶች ስላሉ ለዛ ነው የምንሄደው ማለት ነው። እኔና አብርሽ ዛሬ እሩታን ልንሰናበታት ነው። ሌላው ፋሚሊ ቼ ከአንድ ሳምንት በኋላ ነው። አይ ቲንክ የቀኑ ትክክል እያስባለኝ እንቀጠረዋለን የፍርድ ቤት ቀጠሮ ማለት ነው እና ያንን ምሽካሪችን እንድትሰርዘው እና ወይ ቀኑ እንድታረቀው እሷ ቢያንስ ትችላለች፣ በዚ አጋጣሚ ማለት ነው እና ይህንን ማድረግ እኔ አልችልም። እሷ ግን ስለምትችል ቤተሰቦቼ ቢያንስ የፍርድ ቤቱን ቀጠሮ እንኳን ትንሽ ብታረቅልኝ ደስ ይለኛል። ለምን አይታወቅም ነገሮች ብዬ ነው ቤተሰቦቼ እና ፈጣሪ ያመጣውን ነገሮች አናቅም። ልጃችንን ካየን በኋላ ሁሉም ነገሮች ቢሆን ብዬ እመርጣለሁኝ። እና እሺ ካለችኝ ዛሬ በዚሁ አጋጣሚ የፍርድ ቤቱንም ቀጠሮ እንድትቀይርልኝ ጠይቃት አለሁኝ። በዛው ደግሞ ቸው እንላታለን ማለት ነው እና ከወለደች በኋላ ቢሆን ይሻላል። የፍርድ ቤቱም ቀጠሮ ማለት ነው ያው ይመስለኛል፣ ለማጽደቅ ነው የተቀጠር ነው፣ እዛ መለያየታችንን ለማጽደቅ ነው። እኔ ደግሞ በዚህ ታይም ባይሆን ደስ ይለኛል። እሺ እሱንም እሺ ካለችኝ አለችኝ፣ ካላለችኝም እንግዲህ ምንም አማራጭ የለኝም እና የሚመጣውን ነገር በሙሉ በጸጋ እቀበላለሁ ብዬ ነው እኔ ያሰብኩት ማለት ነው። የምር ይህን ስነግራችሁ አሁን ላይ ብዙ አይነት ስሜት ነው የሚሰማኝ ያለው። ደስ ይለኛል እንደገና ደግሞ የወንድ ልጅ አባቴ ደሆን በመሆን ደግሞ ሞር ደስ ብሎኛል። ሞር ጓጓሁን። የመጀመሪያ ልጅ ወንድ ሲሆን የቤት መከታ ነው ያው የአባትም ቦታ ይሸፍናል ይባላልና ስታስቡት በጣም ደስ የሚል ነገር አለው፣ ስሜት አለው። እግዚአብሔር ይመምላችሁና አምሪ ላይ ብዙ ነገሮችን አስባለሁ። እውነት አሁን እኔ ልጅ ኖሮኝ ምናምን የራሴ አቃ አምሬ ላይ የምስራቸው ነገሮች አሉና በዛ በጣም ደስተኛ ነኝ። እስቲ አሰለው ልጅ ነገር እግዚአብሔር ይመስገን። ለማንኛውም ሰዎች ብዙ አዳዲስ ነገሮችን ይኖራሉ ኖራሉ ብዬ አስባለሁ። ሩታዬ አሁን ልትወልድ ሶስት ሳምንት፣ ሁለት ሳምንት የቀራት እግዚአብሔር በሰላም ይገላግላት በሰላም በደስታ ይገናኛላት። ይሄ ነው ምኞቴ። እና ሁላችሁም ቤተሰቦች አንድ መለመናችሁ እንጠይቃችሁ ነገር ሁሉ ሁላችሁም ለብታይ ጸሎት አድርጉላት በሰላም ነገሮች እንትን እንድንላት እና ኦርቶዶክስ፣ በእምነታችሁ ሙስሊም፣ ፕሮቴስታንት ሁላችሁም በእያላችሁበት እምነት እግዚአብሔር ሁላችንም ጸሎት ስለሚሰማ ማለት ነው። ሰላም ነው

ፍቃደኛ ከሆንሽ አሁንም በድጋሚ የሚጠይቅሽ እና እስክትወልጂ ድረስ አብሬሽ እንደሆን ይቀይልኝ ከቻልሽ ሌላ ሁለተኛ ደግሞ የምጠይቅሽ ነገር ምንድን ነው? አይ ቲንክ አንድ ሳምንት ነው ይመስለኛል፣ ቀጠሮ የቀረው ማለት ነው የፍርድ ቤቱ ያንን ቀን ወይ አረቂ ወይንም ደግሞ እስከ መጨረሻው ሰርዩ፣ ሰርዩ ብዬ ላስጨነቅሽ አልችልም፣ ግን ደግሞ ቢያንስ ከወለድሽ በኋላ ይሁን ሁሉም ነገር፣ እስክትወልጂ ድረስ የፍርድ ቤትም የተቀጠረ ምናምን ነገር ባንሄድ ደስ ይለኛል። ይህንን ደግሞ ማድረግ ምቸው አንችልሽ፣ ይህንን ፍቃድሽን ለመጠየቅ ነው። በዛም ደግሞ ቻው ለምንሽ ነው የመጣ ነው። ዛሬኛ ከሆንሽ አሁንም አብሬሽ ለመሆን እኔ ዝግጁ ነኝ። አይ ችግር የለውም ኦረዲ የቀረኝ ትንሽ ጊዜ ስለሆነ ምንም ማተር አያረግም ስል ብትኖርም ባትኖርም ብዙ ዲፈረንስ የለውም። ትንሽ ጊዜ ስለቀረኝ ማለት ነው። አንደኛ፣ ሁለተኛ እኔ እንትኑም መሰረዝ አልችልም። ከዚህ በፊት ብዙ ጊዜ ደጋግሜ ነግሬህ ነበረ። ይህንን ነገር መሰረዝ አልችልም። ኮ ቢያንስ ችግር የለ፣ እሱን ለአምኝ ግን ደግሞ ቢያንስ ከወለድሽ በኋላ አድርግ። እሱም ደግሞ የመቀየር መፍትን የለኝም። እንዴት ነው አለሽ አንቺ ነው ነው ያመነ ይህ ማለት ነው። እስከ ዛሬ ድረስ የተሰጠን ጊዜ ነበረ። አይ ቲንክ ባለፈው ኬላንት አይደለም ላካ የነገርኩህ የተሰጠን ጊዜ ነበረ። ገባ። በዛ ጊዜ እንድንነጋገርበት ምናምን ምናምን ነው። ከዛ ይህንን ውሳኔያችንን ይዘን ነው በዛን ቀን መቅረብ የምንችለው። ቀን ቀይሩልን የማለት በፊት የለም፣ ምክንያቱም እኔ መቀየር የምንችለው ነገር አይደለም። አልፈልግም በዚህ ሰዓት መፋታት እና ደግሞ ቀን ቀይሩልኝ ወይንም የሆነ ነገር በእርግጠኝነት በርግጠኝነት እምቢ አይሉሽም ሩታ። እነሱም እኮ የእኛን መታረቅ እንደሚፈልጉት መለያየትን ነው እንደማይ ፍርድ ቤት የትኛው መንገደኛ እንኳን ባልና ሚስት እንዲለያይ ማን ስለዚህ እና ቀን ያው በዓለም እዚህ በአሪፍ ሁኔታ እንደሰልፋችሁ ተስፋ አደርጋለሁ። እዚህ ያላችሁን ጊዜ ከጨረሳችሁ እንጂ ካደረጋችሁ ለእኔ ብላችሁ ደግሞ እዚህ ምንም የመቆየት እንትን ሊኖራችሁ አይገባም። ስለዚህ መሄድ ትችላላችሁ ማለት ነው። መሄዱም ችግር የለውም። መሄዱም እንሄዳለን። ግን ደግሞ የሀሳብ ለውጥ ካለሽ አሁንም ቢሆን ምንም አይነት የሚቀይረው ሀሳብ የለኝም። በፊትም ረጅም አስቤበት የወሰንኩት ውሳኔ ላይ ነው የጸናሁት። ሆነም እንደዛው ከዚህ ምለ ወደዚም ወደዛ የምልበት ምንም አይነት ምክንያት አይኖርም፣ እና ፍላጎትሽ ምን ቦታ ፍላጎቴ ማስቀየደውም እሱ አስብበታለሁ፣ አስብበታለሁ። ያው ግን ስልሳ ፐርሰንት ወደ አለመቀየሩ ነው ማደለው፣ ስልሳ ፐርሰንት። አርባውን ፐርሰንት ግን ላስብበትና አሳውቃለሁ ነው የምትፈልጊያቸው ነገሮች ከወለድሽ በኋላ እናደርጋቸዋለን አለ። በቃ የፍርድ ቤቱንም ትች ምናምን እንዲጠርቅልሽ ነው አይደል የምትፈልጊው? ወለድሽ በኋላ ይደርሳል ሁሉም ነገር ማለት ነው። አሁን ግን የተቀጠርነውን ገጠሩ አስቀይሩ እስቲ መሰለሽ ማለት እስክትወልጂ ድረስ አብሮች ቢሆን አይጎዳሽ እስክትወልጂ ብቻ እኛ እንሄዳለን። ቢያንስ እሱ ብቻ አብሮ ሲሆን የሚያስፈልግሽ ነገር አጠገብሽ እያደረገልሽ አብሮሽ ቢሆን ይሻለኛል። ጎዳ ነገር ከሌለ አቤላ ምን አለ መሰለቅ እስከዛሬ ድረስ ከይቅርታ ጋር አብሮኝ አልነበረ፣ ማለት ዛሬ ምን ተገኘና ነው አብሮ ሊሆን የሚችለው? ምንም የተለየ ነገር እኮ የለም። በፊትም እንደነበረው ነው፣ ምንም እንደነበረው ነው የሚቀጥለው። መቀጠልም ያለበት ሲቀጥል ደግሞ እኔ ቤተሰብ ጋር ለመሄድ እንትን ብያለሁ አይደለ፣ በእርግጥ እስካሁን ከፋሚሊ ጋር አልተገናኘሁም። ቪዲዮ ያልቀረጽኩላችሁ ለዛ ነው። ፋሚሊ በጣም ይቅርታ አልተገናኘሁም። እና እነሱ ጋር ሲሄድ እነሱ አሉ። ሰው በሚያስፈልገኝ ሰዓት ከጎኒ ካልነበረ አሁን ሰው ሲኖረኝ እያልክ በተጨማሪ መሆኑ ምንም አድቫንቴጅ የለውም ለእኔ። ስለዚህ እነሱ ስላሉ በዚህ ሰዓት እነሱ ስለሚያግዙኝ ለእያንዳንዱ ነገር አብሮኝ ስለሆኑ ለሱ ሌላ ትርፍ ስራ ነው የሚሆንበት። ለሱ ድካም ከማምጣት በስተቀር ምንም እንትን አይለው። ለኔ ካልጠቀመኝ እሱን ለምን ያደክመዋል? ፖርታኒ ምን ደከመኛል። ለምን ግን ደግሞ ማለት ነው አሁን ሰው ባገኘው ሰዋት አይደለም ኖር የሚገባ መጀመሪያ ነበረ። ስለዚህ አሁን ያቃጠልከውን ጊዜ ወደ ኋላ መሞከርም አያስፈልግም ያን የነበረ ብቻ ልትገኝል የሚገባው አሁን ግን ኒስ ብዙ ነገር ማውራት አይጠበቅብኝ። ምክንያቱም ከዚህ በፊት በጣም ብዙ ነገር አውርተን አውርተን አውርተን አውርተን አውርተን የጨረሰው ጉዳይ ስለሆነ ወደኋላ ተመለሰን አንድ ሁለት ይሄ ነው ያ ነው እንዲህ ነው እንዲህ ነው መባባል አያሰለችን? ይሰለቻል። አደ እኔ ሰጅቶኛል በበኩሌ። ስለዚህ ወስኜ የራሴን ነገር እያልኩኝ ባለውበት ሰዓት ስተበባት ታደረገኝ ደስ ይለኛል ወይስ በምታስፈልገኝ ሰዓት ትመጣለህ፣ እኔም በማስፈልገ ሰዓት እኖራለሁ። ከዚ ውጭ አለቀ። ይህኛውታይም ግን ለእኔም ለአንተም መገናኘቱ ምንም አድቫንቴጅ የለውም። እና ታዲያ እንደ ማንኛውም ሰው ስትወልጂ መጥቼ እንድጠይቅሽ ሰው ፈልጌ ስወልድ ያው ልጅን ማየት ግዴታ ስላለብህ መተታ ያለ ከዛ ውጭ በቃ አለቀ። ከዛም ለልጅ የሚያስፈልገውን ነገር ከማረክ አለብህ ታደርጋለህ። እሱም ግዴታ አክስቱ ነው ማለት ነው የምናስፈልገበት ወይም ደግሞ አንድ የሚያደርገን ጉዳይ እሱ አይደለ፣ እዚያ ጉዳይ ላይ አንድ እንሆናለን። ከዛ አንተም የራስህን ህይወት መኖር ይችላላ፣ እኔም የራስህን ህይወት መኖር ይችላላ። ሲጀመር አሁን እኮ አንተ የራስህ ላይፍ ጀስት እየኖርከ ከሆነ አይደለ፣ ወደ እኔ መመለስ ምንም አያስፈልግም። ይሄ ምንም ፖይንት ለስ ነው ገባ። ስለዚ አንተ ወደ ራስ ህይወት ባለበት ሰዓት ወደዚህ ወደዛ ወደዚህ ወደዛ ማለትም ተገቢ አይደለም። አሁን ባለህበት ህይወት የራስ ኑሮ ኖር እኔም የራሴ ኑሮ ኖር አለው ተመልሰ፣ ወደ እኔ እንደዚህ ነው እንደዛ ነው መባባሉ ምንም ትርጉም የለውም። ሩታ ያልተረዳሽው ነገር እኔ እኮ አሁን የአንቺን ሀሳብ ለማስቀየር ወይም ፍላጎትሽን ለማስተው ምናምን እኮ አይደለም አሁን ዛሬ የመጣሁት ማለት ነው። በቀደም ፕሮግራሙ ላይ ማውራት ያለብኝን እኔን አንቺ አቁጭ ብለን አውርተናል አይደለ አሁን ከዛ ውጪ ምንም ነገር እንትምልሽ ነገር የለም፣ ማስገድድሽም ነገር የለም። ልክ ነሽ። በቃ የራሴን ህይወት እየሞርኩ ነው አምኛለሁ። ግን ደግሞ አሁንም ቢሆን በሌላ ነገር እንድታሰብዩም አልፈለግም። የትኛውም ነገር ማለት ነው አምሮሽ። በምንም ባስበው ባላስበው አንተ ላይ ምንም የሚለውጠው ነገር የለም። ገባ? እኔ አሰብኩት አላሰብኩት አንተ እንደፈለክ መሆን ይችላል። ለኔ ባስበውም ባላስበውም አንተ ላይ ምንም ጨምረውም የሚቀንሰው ነገር የለም ስለዚህ አንተ በሌላ ነገር እንዳታስቡ እያልክ ራስን ቴንሽን አታድርግ፣ ህይወትን መኖር ነው ያለበት። ገባ ለሰዎች ብለህ ሳይሆን ለራስህ ራስህ ህይወትን መኖር ነው ያለበት። እኔ ለሰዎች ብዬ ህይወቴን ኖሬ አላውቅም፣ ወደፊት ማኖርም ገባ። ሶ ራስን ህይወት ነው ሲቀጥል ደግሞ ባለፈው አውርተናል ነው ብዙ ነገሮችን አውርተናል። ስለዚህ ድጋሜ ይሄን ነገር መድገሙ ተገቢ አይደለም። ገባ ችግር የለውም። ግን ሁሉ ነገር በጆች ፍን ነው ግን ማወቅ አለብሽ፣ ሁሉ ነገር ባንቺ እጅ ነው ያለው ለመስተካከልም ለመበላሸትም ምንም ለማድረግም፣ ምናልባት ከኔ ልቅ ብልህ ልትሆኚ ትችያለሽ። ደግሞ ሁሉም ነገር እጅሽ ላይ እንዳለ ማቀለች። ሁሉም ነገር ለማስተካከል ከፈለግሽ ማስተካከል እንደምችው ማመን አለብሽ። አሁንም ቢሆን መጨረሻ ልነገርሽ የምችለው ነገር ይህንን ነው። ምንም አዲስ ነገር ላውራሽ አልችልም። ምናልባት አቤል የሚጨምረው ነገር ካለ ጨምርና እኛም ወደ መንገዳችን እንሄድ፣ አንቺንም እግዚአብሔር በሰላም ይገላግልሽ። ግን ደግሞ ከመውለድሽ በፊት ያሉትን ነገሮች አብሬ ባይ ካጠገብሽ በሆነ ደስ ይለኝ ነበረ። የምሬን ስነግርሽ ማለት ነው። እኔ እንደ ማንኛውም ሰው መጥቼ ልጠይቅሽ እንትን ማለት አልፈልግም። ወለድሽ እና ልጠይቅሽ አይደለም መምጣት ያለብኝ፣ ተዲስተረግኝና እኔ ከጎንሽ ልሆን ፍቃደኛ ጎንሽ እሺ ጥሩ ማለት ይሄ ያሉትን ቀናቶች ከፋሚሊ ጋር ማሳለፍን ፈልገው እኔ ወይም ወልጃ ሲደርስ አካባቢ ያሳውቃል ችግር የለው ምን መሰለሽ አሁን የተረዳሁት ነገር ዘግይቶም ቢሆን ብዙ ቆይቶ ቢሆን አንቺ ረጋ ያለ ሰውነሽ ነገሮችን ታስታውያለሽ ያው እኛን ምን ቸኩለው ብዙ ጊዜ ቸኩለናል ግን ደግሞ አሁን እንደማስበው ከሆነ ምን እንደሆነ ታውቂያለሽ። እንኳን እሱ ባልሽ፣ እኛ ራሱ እንደሌላ ሌላ እሱ መተን አይደለም አንቺን መጠየቅ ያለብን ከማንም በላይ እሱ ያስፈልግሻል። ስትወልጂ አጠገብሽ መሆን አለበት። እንኳን እሱ እኛ ራሱ አጠገብሽ መሆን አለበት። ይህንን ነገር ቢያንስ እስክትወልጂ አይታወቅም ምናልባት ይሄ ልጅ አንድ አንድ ቤት ላይ እንድትኖሩ ሊያደርጋችሁ ይችላል። ከዛ በኋላ ነገሮች ሁሉ ሊስተካከሉ ይችላሉ። ብዙ ነገር ዘግይቶ ነው የገባን። ብዙ ችግሮችን አሳልፈሽ እንደመጣሽ እናውቃለን። ደግሞ ይህንን ነገር ብታስተካክይ ደስ ሁሉን ነገር የመስተካከያው መንገድ አንቺ እንደሆንሽ እናውቃለን። አስብበታለሁ በቃ ማለት አስብበታለሁ ብቻ ሳይሆን በቃ በምወልድ ቀን እንዲ እንዲኖር አደርጋለሁ። ከዛ ውጪ ምንም ላደርግ አችልም እስከዛ ድረስ አይሉት እንግዲህ ከፋሚሊዎች ጋር ማሳለፍ ይፈልጋል። አበቃ ምንም የምትወልድበትን ቀን እኮ ዲስቴል አታውቂውም ፈጣሪ ነው የሚያውቀው። እንዴ ይሄ ቀን ነው ብለሽ የምትወስጂው ነገር እኮ አይኖርም። ድንገት ነው አይደል ነገሮች ሊሆኑ የሚችሉት። አይኖር ከአንቺ በላይ ባላቅም፣ አይኖር ከታላላቆችም እህቶቼ ሲወልዱ ምናምን ብዙ ነገር አይቻለሁ። እነሱ ባሰቡት ቀን ሳይሆን ካሰቡት ቀን ቀረምም ብሎ በኋላም ሊመጣ ይችላል። እሱ ምንም የሚታወቀው ነገር የለም እግዚአብሔር ነው የሚያውቀው። ልክ ነህ ግን የሆነ የሚጠበቅ ጊዜቶች አሉ፣ የሆነ በዚህ ታይም እስከዚህ ታይም ምናምን የሚባሉ ጊዜቶች አሉ እንደ ሳይንሱ ከሆነ እና የሚጠበቅበትን ቀን እንጂ ስፔሲፊክ ቀኑን እኮ እኔም ቢሆን አላውቀውም። ግን ደግሞ የሚጠበቅበትን ቀን አውቃለሁ። ያ ቀን ሲደርስ እኔ ያሳውቃለሁ። መተት ትቆያለህ ላይክ የምወልድበት ጊዜ ደግሞ አብረን እንሆናለን እና ያው እንኳን ደስ አለበ ነገር አላልኩክም የወንድ ልጅ ነው አባትነህ ያው በቀደመ ማይተሃል አንተ የምፈልገው ወንድ ልጅ ነበረ በዚህ ምታደስ አለ እኔ ደግሞ ሴት ነበር የምፈልገው የመጀመሪያ ልጅ ብትሆን ሴት ብትሆን ያለ ሴት ልጅ በጣም ደስ ስለምትለኝ ማለት ነው እና ግን ደግሞ ወንድ ልጅ ለእናቱ መከታ ነው ይባል የለ እና ፈጣሪ አስቦልኝ እነመሰለኝ ወንድ ልጅ ሰጥቶኛል በጣም ደስተኛ ነኝ በዚህም እና እንደሚታወቀው ሴቶች ብዙ ጊዜ ላባቶቻቸው ነው የሚያደሩት። እና ወንድ ሆኖ ተሰጥቶኛል፣ እና አንተ የምትፈልገው በእርግጥ ወንድ ነው። በዛ እንኳን ደስ ያለ። ጨረስ መሰለኝ የምትነግረኝ ወይ የምትለኝ ነገር ካለ በለኝናል። ምን ምንሽ ነገር የለም። በህይወታችን በሁለታችን ልዩነት ፈጣሪ የፈቀደው ይሁን። ይህንን ነው የምለው። እግዚአብሔር በሰላም አንቺን የምንገላግዶሽ ልጃችንን ለማቀፍ ያብቃሽ። ያው ህመም ሳይኖር በሰላም በደህና በጤና እንድትወልጂ እግዚአብሔር ይርዳሽ። ማለት ሌላ ምንም የምለው ነገር የለም። አይ ቲንክ እኔን መረዳት ካልቻልሽ እና የምፈልጋቸውን ነገሮች መቀበል ካልቻልሽ ችግር የለውም እኔ እሄዳለሁ። ያው እኛ ፕላን እናደርጋለን ፕላናችንን ግን ልንኖር አንችልም። ፍላጎታችንን፣ እቅዳችንን የኛን ነገር በሙሉ መኖር አንችልም። እግዚአብሔር ነው እንደፈለገው ያኖረን ማለት ነው። ስለዚህ ምንም ችግር የለውም ተቀብያለኝ። የሚመጣውን ነገሮች በሙሉ አምኝ ይቀበላሉ እና ምንም ችግር የለውም። መልካም ጊዜ ይሆንልሽ። ራሽን ጠብቂ በማስፈለግሽ ሰዓት በሙሉ ከጎንሽ ነኝ። ቤተኛውን ነገር የምትፈልጋቸው ነገሮች ካሉ አሳውቂኝ፣ ለማቅረብ ዝግጁ ነኝ። በልጃችንም ጉዳይ የሚያስፈልጉሽ ነገሮች ካሉ ከጎንሽ ነኝ። ኤኒ ታይም ደውይልኝ፣ የምትፈልጊውን ነገር ለማድረግ ዝግጁ ነኝ። መልካሙን መኝልሻለው ይህ ማ ግን አንድ ገ ልበልክ፣ እና ልሄድ ምና ስለምናገር እኔ አንተን ላለመረዳት የሞከርኩበት ጊዜ የለም። በጣም ልረዳህ እና ብዙ ጊዜ ልታገስህ ወይም በሞላ ዳመጠ ምክር ያለ፣ በጣም በብዙ መንገድ የራሴን ነገሮች ትቼ አንተን ለማዳመጥ የሞከርኩባቸው ጊዜቶች በጣም ብዙና ረጅም ናቸው እና አንተን ላለመረዳት ፈልጌ ሳይሆን አንተ ልይ ስላልከኝ ነው እንደዚህ አይነት ሰው የሆንኩት። እና እንደዚህ አይነት ጉዳይ እንድትወቅሰኝ አልፈልግም ማለቅስሽ ሰላም ግቡ በጣም ነው ማመሰግናችሁ። በጣም ነው መወዳችሁ። ላሳለፍናቸው ጊዜያቶች በሙሉ ደስተኛ ነኝ። መልካም ጊዜ ሆላችሁ። አሁንም ግን ዝም ብለሽ አስቢበት። እኔ እንድታስቢበት ነው ይሄንን ነገር የነገርኩሽ። አሁን ያወራናቸው ነገሮች በሙሉ ጊዜ ሰጥተሽ አስቢበት። የተቀየረ ሀሳብ ካለ ደውዬልኝ እመጣለሁ። ማለት ሩታ አንድ ነገር እኔም ማለት እፈልጋለሁ። ማለት ከዚህ በፊት ብዙ ነገሮች አሳልፈናል፣ መጥፎ የሚሆኑ ጥሩም ነገሮች አብረን አሳልፈናል እና ደግሞ እኔም ስሜታዊ ሆኜ አንቺም ስሜታዊ ሆነሽ ብዙ ነገር ተላልፈናል እና ለሱ እኔ በጣም ይቅርታ ማለት እፈልጋለሁ። ስሜታዊ ጊዜ ስሜታዊ ሆኜ አንቺን ማይሆኑ ነገሮች ብያለሁ እና ይቅርታ እንድታደርግልኝ ይፈልጋለሁ። እና ደግሞ በሰላም እንድትወልጂ መጥፎ ነገሮችን እንዳለ ትተሽ የሆነ ከዚህ በፊት የተፈጠረብሽ ነገሮች እንዳለ ትተሽ በሰላም ምንም ጭንቅ ሳይኖር በሰላም ወልደሽ ለማቀፍ እግዚአብሔር ያውጣሽ። ፈልገ ወጣ አመሰግናለሁ። ችግር የለውም። እኔ ያው ሁልጊዜ በሰዓቱ ተናድጅ የምናገራቸው ነገራቶች አሉና ለዛ ይቅርታ አድርግልኝ። ግን ደግሞ ካለፈው በኋላ እኔ ቂም ሚዝ አይነት ሰው አደለ። ምነት ለመነ ቢዝ ኖሮ ከናካቴው አንተ ማየት አልፈልግም ነበረ። በብዙ ፕሮግራሞች ላይ ማለት አይ ቲንክ ባለፈው አልተረጋጋውም ነበር፣ ብዙዎቻችንም አላወራዎችም ነበር። እና ብቻ እንደዛ አይነት ቦታ እራሱ አንተ ባለበት ቦታ መገኘት አልፈልግም ነበረ ቂም ቢኖርብኝ ግን በቃ በሰቱ በጣም ብስጩ ወይ ተናዳስ ሲሆን የማይሆኑ ነገሮችን ልናገር እችላለሁ። በዚህ እኔ የሚቀርት አድርግልኝ። ግን እኔ ቂም አልያዝኩባችሁም፣ ምንም እንድታስበም እንድትጨነቁም አልፈልግም። ምክንያቱም መጥፎ ጊዜ ካሳለፍንባቸው ጊዜያቶች ይልቅ ጥሩ ያሳልፍንባቸው ጊዜያቶች ይበልጣሉ እና እሱን በማሰብ ምንም ነገር አልይዝም እና በዚህ እንድታስበም እንድትጨነቅም አልፈልግም። ጓደኝነታችን የሚቀጥል ይሆናል ማለት ነው። በምታስፈልገ ሰዓት ትኖራላችሁ፣ በማስፈልጋችሁ ሰዓት ደግሞ እኖራለሁ። ይሄ ነው። መልካም ጊዜ ሆነላችሁ። መጣች። በሰላም ግቡ፣ በሰላም በቃ እንዳለች ያው የምታስፈልጋት ሰዓት ሄደ ታገኛታለ። ያው ልጃችሁ አንድ የሚያደርጋችሁ ነገር ነው። አይታወቅም፣ እግዚአብሔር አንድ ቤት እንድትኖሩ ሊያደርጋችሁ ይችላል። አሁን ደጋግሜ የምናገረው ነገር ነው። ተስፋ የማልቆርጠው ነገር እሱ ነው። አንድ ቤት ውስጥ እንድትኖሩ ያደርጋችኋል፣ በእርግጠኝነት ይሄ ልጅ፣ ከዛ በኋላ ሁሉም ሰላም ይሆናል ብዬ አስባለሁ። እና ደግሞ አሁን እንድታጋፋት የሆነ ነገር እንድንላት አልፈለኩም፣ ምክንያቱም በሰላም እንድትገላገል እፈልጋለሁ። አንተም እንደዛ ትፈልጋለህ በእርግጠኝነት። ለዛ ነው ያልተጫንካት እና ሁሉንም ነገር ችለህ ስትፈልግ ብቻ የምትገኝ እሷም ደግሞ ስትፈልጋት የምትገኝ ምን አይነት ትሆንላለች ብዬ አስባለሁ? ብቻ በየትኛውም ነገር አጠገቧ ለመሆን ሞክር። እሺ ለማንኛውም ፋሚሊዎች መልካም ጊዜ ይሆንላችሁ እንወዳችኋለን። ሌላው ቤተሰቦች ትላንትና ቲንግ በተፈጠረው ነገር ብዙ ሰዎች ተጨንቃችሁ ደውላችሁልኝ ነበረ። ያው ትንሽ ሰዓት እዛው ቁጭ አለን፣ መኪናውም ትንሽ የተጎዳው ሰላም ነው እና ሌላ መኪና ሲመጣ በሌላ መኪና ጎትተና ከዛ ቦታ አስወጥተነዋል። በሰላም አልፏል። ደህና ነን፣ እኛም ላይ የደረሰ ነገር የለም ለትንሽ ተንሸራቶ ከአሸዋው ተንሸራቶ ነው ከድንጋይ ጋር የተጋጨው እና አብዛኞቹ ሰዎች ተጨንቃችሁ በውስጥ መስመር እየጻፋችሁልኝ ስለነበረ ነው በዚህ በቪዲዮ ልንገራችሁ ብዬ ነው። እና ምንም አልተፈጠረም። እሺ ሳት ጨነቁ፣ ደህና ነን። ያው ትንሽ ሰዓቶች አዛውቁ ምን ከዛ ሌላ ሀይሉክስ መኪና ሲመጣ በገመድ በምናምን አድርገን ያው ጎተተን እንዲወጣ አድርገነዋል እና ሰላም ነው ላችሁ ፈልጌ ነው። መልካም ጊዜ የሆንላችሁ። ወዳችኋለሁ።